የፓርቲው መሪዎችና አባላት በጠንካራ የስነ ምግባር መሰረት ላይ ቆመው ሀገረ መንግሥት ግንባታ ላይ ሚናቸውን እንዲወጡ የአማራ ክልል ብልጽግና ፓርቲ አሳሰበ። የፓርቲው የኢንስፔክሽንና ስነ ምግባር ኮሚሽን ቅርንጫፍ ጽህፈት ቤት ለክልል፣ ለዞን፣ ለከተማና ለወረዳ አመራሮች በስነ ምግባር ላይ ያተኮረ ስልጠና እየሰጠ ነው። አማራ ሊቁ በስልጠናው ማስጀመሪያ መርሃ ግብር ላይ የተገኙት የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ ይርጋ ሲሳይ የበለጸገች ሀገር ለመገንባት ጠንካራ ፓርቲ ያስፈልጋል፣ በመሆኑም የፓርቲው አባላት ስለ አሰራሮችና ደንቦች ጥልቅ ግንዛቤ ሊኖራቸው ይገባል ብለዋል። የተገነዘቡትንም በተግባር መፈጸም እንደሚገባም ነው የገለጹት። ፓርቲው ያወጣቸውን አሰራሮች፣ ደንቦች እና መመሪያዎች ከልብ መተግበር ነው መመሪያዎች እና ደንቦችን ከልብ ለመተግበር አውቀናል፣ ግንዛቤ ወስደናል። ከዚህ በኋላ ያለው የአመለካከት ጉዳይ ነው የሚሆነው። እነዚህን ጉዳይ እነዚህን መመሪያዎች፣ አሰራሮች እና ደንቦች ስናከብር ብቻ ነው የፖለቲካ ጥራቱ ሊረጋገጥ የሚችለው። የፓርቲው አሰራሮችና ደንቦች እንዲከበሩ በትኩረት እየተሰራ ነው ያሉት አቶ ይርጋ አሰራሮችን የሚጥስ አመራርና አባል ከተገኘ በአፋጣኝ እርምጃ ይወሰዳልም ብለዋል። ስነ ምግባር ላይ እናንተ አመራሮች ጥንቃቄ ማድረግ አለባችሁ። ሁሉም አመራር ጥንቃቄ ማድረግ አለበት። አባሉም ጥንቃቄ ማድረግ አለበት እና ለስነ ምግባር ትልቅ ዋጋ መስጠት ምንጊዜም የማይረሳ ጉዳይ ነው የሚሆነው እንደጋገፍ፣ እንናበብ፣ እንረዳዳ አሁን ክልሉ የገጠመውን ችግር ለመቅረፍ ሁላችንም በሙሉ ልብ እንታገል። የአማራ ክልል ብልጽግና ፓርቲ የኢንስፔክሽንና ስነ ምግባር ኮሚሽን ጽህፈት ቤት ኃላፊ ወይዘሮ ሳቤላ ፍቃድ ሙስና ላይ የሚታዩ ክፍተቶችን ለመፍታት ኮሚሽኑ ከጸረ ሙስናና ስነ ምግባር ኮሚሽን ጋር በጋራ እየሰራ መሆኑን ተናግረዋል። ኮሚሽኑ ከጸረ ሙስናና ስነ ምግባር ኮሚሽን ጋር ተግባብቶ፣ ተመካክሮ እያንዳንዱ ስራ ለመስራት የጋራ ስምምነት ተፈራመናል። እቅድ አቅደንም ወደ ስራ ገብተናል። ስለዚህ ከሙስና ጋር ያሉ ችግሮችን ለመፍታት ይህን ተግባር እስከታች ድረስ በቅር መምራት ያስፈልጋል። የብልጽግና ፓርቲ የኢንስፔክሽንና ስነ ምግባር ኮሚሽን ኮሚሽነርና የአማራ ክልል ብልጽግና ፓርቲ የኢንስፔክሽንና ስነ ምግባር ኮሚሽን ሰብሳቢ ዶክተር ደስታ ተስፋው ጠንካራ መንግስት ለመገንባት ጠንካራ ፓርቲ ያስፈልጋል፤ ለዚህ ደግሞ ኢንስፔክሽንና ስነ ምግባር ኮሚሽን ሚናው የጎላ ነው ብለዋል። ያልተቋጨውን የሀገራችን የሀገረ መንግስት ግንባታ ዳር ለማድረስ ጠንካራ መንግስት ያስፈልጋል። ጠንካራ መንግስት ደግሞ በኢትዮጵያ ሁኔታ ያለ ጠንካራ ፓርቲ ሊመጣ ይችላል። ጠንካራ ፓርቲ ደግሞ ያለ ጠንካራ ኢንስፔክሽን እና ስነ ምግባር ሊረጋገጥ አይችልም። ምክንያቱም ፖለቲካ ፓርቲ የሚባለው የግለሰቦች የጋራ ዓላማ ፍላጎት ያላቸው ግለሰቦች የሚያቋቁሙት ነው። በውስጣቸው የተለያዩ ፍላጎቶች አሏቸው፣ የጋራ ዓላማ ደግሞ አላቸው። ስለዚህ ይህን አስታርቆ የሚሄድ ክትትል፣ ድጋፍ፣ የውስጥ ቁጥጥር ያስፈልጋል። ጠንካራ ኢንስፔክሽን ለጠንካራ ፓርቲ በሚል መሪ መልእክት ለኮሚሽኑ አባላት የሚሰጠው ስልጠና ለሁለት ቀናት የሚቀጥል ይሆናል።